ላጠፋው ጥፋት እግሩ ላይ ወድቀ ይቅርታ ካልጠየቅ በቀር እኔ እናንተ ቶዬ፣ ራስ እረፍ ቶዬ፣ እንዳትገባ በዚህ ውስጥ አያገባህም ነገር በላይ

ስትፈልግ ሰንዝረህብኛል። ች ያለው እኔ ላይ የሆነ ነገር ች አንተ በክፋት እያየኸው አንተ እጃ አንስተህበት አሞህ ሊጠይቅህ ነው የመጣው። በዚህ ልክ እስቲ ቅን ሁን። ይሄ ቲኒት አወጥርህ ፍቅርና መውደድ ነው ያለው። እሱ ደግሞ ሰው በወደደበት ልክ፣ ባፈቀረበት ልክ መጥላት ይችላል። እያረክ ያለው ነገር አንተን እንድጠላ እንጂ እንድወድህ የሚያረክኝ ይችን ታክል እያረክ አለ እኔ እናንተ ምን የሚቀጥል ነገር የለም። እኔ እናንተ እንዲቀጥል እኔ ጋር እኔ እናንተ ጋር ያለው ነገር እንዲቀጥል የምትፈልግ ከሆነ መጀመሪያ ጥፋትህን መን ሁለተኛ ቅናትን ከጭንቅላት ውስጥ አውጣ። እሱ አይደለም ማጣት የምትፈልገው እኔ ነው አይደል? ከእኔ ጋር ነው መጨረስ ያለብህ እኮ። ሲቀጥል ደግሞ ልክ አሁን እሱ ተደብዳቢ ሆኖ አንተ ቀለል አድርገህ ለምንም እሱን አይደለም ያልኩህ ያሉት ሰላም፣ ሰላም ቤተሰቦች፣ እንዴት ናችሁ? እንዴት ከርማችኋል? እኛ በጣም ደህና ነን። ተሽለዋለ ደህና ነን በደንብ ኧረ ነቆራ ተጀመረ። ሰላም ቤተሰቦች፣ እንዴት ናችሁ? ያው እንግዲህ በነቆራ ይዘኛለች። እኛ በጣም ደህና ነን አንድ ቡቲ መብረቅ ቆርቆብ እናውቃለን። ቻይ ነው ምንም የተነካ አይመስልም። ምን ነው እንደም እኔ ነው እና እንዴት ከረማችሁ አላለን? በጣም ደህና ነን። ዛሬ ነው አሁን እንግዲህ ተመልካቾቻችን፣ በዚያ አጋጣሚ ሰሩን ማክበርም ማመስገንም በጣም እንፈልጋለን። በርግጥ ያው ትንሽ አልፍታኝ ነው ልፋት አለው ትንሽ፣ ግን ዞሮ ዞሮ ጥሩ ነው። የለፉበት ነገር እኮ እሺ፣ ዞሮ ዞሮ ዛሬ እሺ ብላኝ ምናምን ነገር ባልዬ ጋር መጠናል ነው ይቅርታ ምናምን። እሱ የአንቺ ምርጫ ነው። ከፈለግሽ ትያለሽ፣ አትይም። እሱ በዛ ጉዳይ ላይ እኔ ፎርስ አላደርግሽም። በጣም በተደጋጋሚ ነው ስትለኝ ነበር፣ ከመንገድ ጀምሩ ፎርስ እንድታደርገኝ አልፈልግም። በቃ እኔን ፑሽ እንድታደርገኝ እንዲህ ግፋ ነው እንደዚህ ምናምን አልፈልግም ምናምን ነገር እያለችኝ ነበር። በጣም እየተጫነኝ ነው፣ ካሜራ ላይ ከምታዩት ውጪ የእውነት በጣም እየተጫነ ነው። እና አንዳንዴ ሁሉ ነገር በፍቅር አይፈታም። ቶዬ በቃ የመጣውን ነገር ሁሉ እንዳመጣጡ መመለስ የሚችል ሰው ነው። በዛ ላይ ግን በቃ ሁሉ ነገር በተቻለው አቅም በፍቅር መፍታት ነው የሚፈልገው። አንዳንዴ ደግሞ በፍቅር የማይፈቱ ነገሮች አሉ። በቃ ምን ተዋቸው ነገሮች አሉ። የግድ ሙጥኝ አይባልም እና ያንን ነው ማለት የምንፈልገው ሰውዬ በቃ ዝም ማለት በዝምታ ውስጥ ራሱ ጉዳዩ መፍታት ራሱ እሱ ራሱ ፍቅር ነው። የፍቅር ሰው እንደ ፍርጫ አይደለም። በደካማ ቡና አትግባ ፍቅር ነው ምናምን ምናምን አትበል። በቃ አንዳንዴ ምንም ያህል ብትወዱት ምንም ያህል ብታፈቅሩት መወሰን ያለባችሁ ሰዓት ይኖራል ና ምንድን ያለቃቀስኩት ሶዬ፣ ምንም እንትን አትበላ፣ አይደለም በቃ ወይ ተወጃለሽ እና ምን ምን የምትለው አይደለም። አይ ነው በጣም የሚወድ በጣም የሚያፈቅር ልብም ደግሞ በጣም መጥላት ይችላል። ይሄንን ግን ታውቃለህ የማትሞክሪው ማንን አንተን ነው። እና ስለማን ነው የምትወሪ? ማርግ ነው የምትይንቀኝ? ከዛ ተመልካቻችን እንግዲህ ባርክ ደውለንለት ቤት አይደለም ወጥቷልና፣ የወጣው ደግሞ ቢሻለው ነው እያሰባለሁ። አሞት ነው ብሎ ነ በጣም ታማል ነው ብሎ ያንገበገበኝ ማለት ነው። አውቄ ግን አይደለም ግን፣ ሰልሞች አውቄ አይደለም እንደውልለት። የለም ፏ እያለ ነው

የባለፈውን ቪዲዮ ስታየው ምን ተሰማ ባሉ እና ካሜራማናችን እርግጠኛ ነኝ ለተመልካች የሚሆን ምንም ቪዲዮ አይኖረንም ነበር። ስልኩን ካሜራውን ይዘው ሲሮጥ ነበር። ከ ይጠራጠራል እኮ ኧረ እስኪ መጣ፣ ከሚደብራችሁ ከሚደብረን እንደዚህ የተጫወተን እንጠበቀው ብለን ነው። ፍራንኩን ነው እንጂ ስም የገባበት ተመችቶ በሌላ ፕራንክ ደግሞ ከአንተ ጋር ሌላ አሪፍ ነገር እኮ እና ወዳጆቼ እንግዲህ ዛሬ በተሻርሽ መጠን አንቺ ኃይለኛነት እኔ ምንም ኃይለኛ አይደለሁም። በቃ እኔ አይምጣብኝ በአንተ አይምጣብኝ ነው። ግን አሰፊ ሆነ እንኳን ትንሽ ይዞሽ እንዲጠነቀቅ እርግጠኛ ነኛውን ባሪች ሲመጣ እንዴት ልጅ እንግዲህ ሴት ስለሆንኩኝ ያን ያህል እንዳንተ ስሜቱን ፊል አላረገውም፣ ግን በቃ አስቤበት ግቢ አይነት ነገር ስሜት ነው የሚሰማሽ። ብ እየሞትኩኝ ነው ይጣፋልኝ እሱ ያጠፋው ለእኔ ይጣፋልኝ እንጂ ብቻ ተመልካቾቻችን እንግዲህ ባልች ሲመጣ የምንቀጥልላችሁ ይሆናል። እስከዛው ድረስ እኛ ፈገግታችንን ጨርሰን አንድ የሳቅን ደግሞ ከመጣ ባለችን ትንሽ ሳቃችንን ሳይው ብስክስ

እንደርስ ሰው አይደለም ና ያለ ሪስፔክት እንዳለኝ ምናምን ታውቃለህ፣ ግን እላፊ ስትሄድ ሁሉም ሰው የራሱ መስመር አለው። መስመርም በጣም ስላለፍክ ነው እንድትማርበት፣ መማር ከቻልክ ማለት ነው። አሁን ለመወቀስ አይደለም የመጣሁት። ባይ ዘ ወይ መምጣት ፈልጊ አይደለም የመጣሁት። ምንም እንድትሆን አልፈልግም። ባለህበት ዌዘር አብረን ሆነን አለን። ግን የእውነት መምጣት ፈልጊ አይደለም የመጣሁት በጣም ተፋፍሮ ሳልኩኝ የመጣሁት ብቻ ዋናው ነገር ያንተ እንኳን እንደዛ እያደረገው ፖለቲክስ ነገር ነው የሚያስበው። ላንተ አዎ አንተም አጥፍተሃል እኔም አጥፍቻለሁ። ግን አጣፋው አካል ነው ያንን በማረግ ያን ነገር ለማድረጌ ተጸጽቼ ምናምን ይቅርታ ልጠይቅ አይደለም የመጣሁት። ዋናው ነገር መትረፈ ነው። እንደዚህ የሆነ በማቴ ደስተኛ ነኝ። በዚህ ልክ አይደለም የነገረኝ ነበር፣ በጣም እንዳመመህ ምናምን ነው። እኔም ሳበባ ሆንኩብህ፣ የባሰ ችግር ቢመጣ እኔም መጸጸት ነበረ። ግን እግዚአብሔር አንዳንዴ እሱንም ቀለል አድርጎታል፣ ያንተንም ቀለል አድርገዋል።

ልክ አሁን እሱ ተደብዳቤ ሆኖ አንተ ቀላላት ጋና ለምንም እሱን አይደለም ያልኩህ። ያሉት መጨረስ ያለብህ ከኔ ጋር ነው። እሱ ጋር ዘለ መሄድ አይጠበቅብህም። ለምን ትሄዳለህ? ለምን ትሄዳለህ? ለምን ትሄዳለህ? ለምን ትሄዳለህ? ይሄድ ብያለሁ። እሱ ጋር ለምን ትሄዳለህ? ባለቤቷ ነኝ ነኝ አይደለ? አሁን ነው ቃ አይደለም። ተውዬ ባለቤቷ ነኝ ነኝ አይደል? ምትፈልገው ነኝ አይደል? እኔ ነው ማጣት ማትፈልገው እኔ ነው ማጣት ማትፈልግ ከሆነ የኔ የሆነ ነገር ልታከብርልኝ ይገባል። አንያን እኔ በምን አይነት አማርኛ ላስረዳህ? በምን እንግባባበት? በዚህ እሱ የኔ ነው አይደለ አይደል? እኔ ነኝ የኔ ነው አይደለ? የኔ ነው፣ ምንም ልትሽሮ የምትችለው ነገር አይደለም። አንተን የኔነህ ነህ ብሎ ስላሰበ ግን እስቲል መተው ሊጠይቅ ይሄ እንኳን አይጸጽስህም? አንተ በክፋት እያየኸው፣ አንተ እጅ አንስተህበት፣ አሞህ ሊጠይቀህ የመጣው በዚህ ልክ። እስኪ ቅንሁን ይሄ ጥይት አወጥረህ እንዴ እኔ አንቺ አይደለሁ ምናምን ምንድነው የሚያምህ እሱ ሲባል የሚያምህ ነገር ምንድነው ምንድነው ችግሩ ከሱ ጋር ያለህ ነገር እራስህን ለምንድን ነው ከወንድም ጋር ኮምፔር የምታረገው ወንድሜ ነው እያልሽ ነው ድጋሚ አጎቴ ነው ለምንድን ነው እሱን በምታወሪበት ወንድሜ ነው ጓደኛዬ ነው ሌላ ምን ልበት ብዙ ነገር ነው አንድ ወንድም ብቻ ነው ለጠየቀኝ ጥያቄ ነው መልስ የሰጠው ነገር ነገር እንዴ ለምን ጠይቀኝ? ነገር ነገ ነው ነው እንጂ ጥያቄ ነው መልስ ምንም ቀጣይ የለውም እኮ አሁን፣ ሁሉ ጠይቀኝ ስለመጣ ነገር እንዲቀጥል እኔ ከሆነ መጀመሪያ ጥፋትህን፣ ቅናትህን ከጭንቅላት ውስጥ አውጣ። አይምሮህን በማሰብ ተጠቀምበት አንተ አሁን እየሄድክበት ባለው መንገድ እኔን የማጣት ፐርሰንቱ መቶ አንድ ፐርሰንት ነው። በእሱ እርግጠኛ አትሆን። በእሱ እርግጠኛ አትሆን። እኔ አልሰራኸኝም እኮ ደባ። መውደድ ነው ፍቅርና መውደድ ነው ያለው፣ ፍቅርና መውደድ ነው ያለው። እሱ ደግሞ ሰው በወደደበት ልክ ባፈቀረበት ልክ መጥላት ይችላል። እያረክ ያለው ነገር አንተን እንድጠላህ እንጂ እንድወደህ የሚያረከኝ ይችን ታክል እያረክ አይደለም። ስለዚህ እኔ አንተ እንደሆነ የምትፈልግ ከሆነ ይኸውልህ ምንም አታስረዳኝ ነገርኩ ደከመኝ በቃ እኔ በምን ቋንቋ እንደሚገባ ከሆነ እሱን አስረጅኝ እኔን ማጣት የማትፈልግ ከሆነ የኔ የሆነን ነገር በሙሉ አክሰብት አርገ ተቀበል ያንቺ የሆነ ያልተቀበልኩ ካን ነገር እሱ ምንድነው ይሄው አንድ ሆኖ ግን ብዙ ነው እሱን ማጣት አልፈልግም አልሰማም አንተን አይደለም እሱን አይደለም ማንንም አልኩኩ ማንንም አልሰማም በዚህ ጉዳይ ላይ ስለዚህ ምን ያህል እኔ ጋር ያለውን ቦታ ካወቅ አክሰርት ማድረግ ነው ያለ ቻንስ። እሱን ደግሞ ዝም ብለ መቀበል ብቻ አይደለም፣ ላጠፋው ጥፋት እግሩ ላይ ወድቀ ይቅርታ ካልጠየክ በቀር እኔ እናንተ ተወዬ፣ እረፍ፣ እረፍ፣ ተወዬ፣ እንዳትገባ በዚህ ውስጥ አያገባም። ተወዬ፣ አያገባም፣ እረፍ፣ በቃ ይሁን። ለእኔ ንቀትም ድፍረትም ስትፈልግ በእጁ አጥፈኛል ሰው ፊት ላይ ስትፈልግ ሰንዝረህብኛል ችዬ አለው። እኔ ላይ የሆነ ነገር የመጡ ነገሮችን ለአንቺን ምን ህዝብ ፐብሊክ ላይ ሳይቀር ሁላ ነገር አድርገ እኔ ላይ ስለሆነ እላፊ ግን፣ ቤተሰቤ ላይ ሄደ መሰናዘር ደረጃ ከደረስክ ምንም ነገር ልቀበል አንተ የምታደርገው ነገር በሙሉ ማድረግ ይችላል። እንደ ቤተሰብ ነው ግን እየሆናቸው ያሉት እናንተ እንድትከበር ያለ ነገር የለህማ። እንዴት ላክብርህ? አዎ እንድትከበር የሚያደርግ ነገር የለህም። እንድትከበር መጀመሪያ አንተ ሰው ማክበር መቻል አለብህ። ሪስፔክት ሪስፕሮክ አለ። እሺ ስታክብር ነው የምትከበር እንጂ፣ አንተ ማንም አይደለም። ሰንበዲ ላይ ሄደህ እጅን እየሰነዘርክ እንትናን ሄደህ እገላለሁ እያልክ ምናምን አንተ የምትከበርበት ይችን ታክል ሪዝን የለህም። መጀመሪያ ሰውን አክብር። ገባ። እንደዚህ እየበደልከው፣ እስቲ ልታመ ሊጠይቅ ቤተ ድረስ የመጣው ምን ያህል ልብ ቢኖረው ነው? ይሄ እንኳን አይገዛህም? ከዚህ በላይ ምን ምን እንዴት አድርገን እናስረዳ? እሺ እንድቀበለው ነው። ይሄንን ነው አይደለም ነገርኩህ። አምነህበት እግሩ ላይ ወድቀህ አምኜበት ነው። እሺ ይሁን በቃ በፍቅር እንደዚሁን እያልክ ነው። ፍቅር ለማይገባው ሰው ጉልበት ነው አይደለ? ችግር የለም እኛም አለን። በዛ እኮ አይደለም እኮ በጉልበት እኮ እሱ ማያወራኝም እኮ ነው ምልሽ። ስለ ጉልበት አይደለም እኛ እያወራን ያለ ነው። እዚህ ጋር ብቻ ግን ዋናው ነገር ምንድን ነው? በምን አይነት መንገድ ነው ጉዳዩ ማስተካከል የምንችለው ነው። ልናስተካክል ወይም ደግሞ ኃይል እንለው ወይም ደግሞ እንዴት ተሻለህ ምናም ልንለው ነው ያ ከሆነ

ስለዚህ ከጠፋሁበት እኔ ይቅርታ ጠይቃለሁ። እንደዛው አንተ በቃ ሌላ አስፈላጊ ነገር አይደለም። ምን ብትፈልጊ ያልፈልግም። በቃ ልጅ አይደለም። ለአንተ ፍቅር የሚገለጽልህ ሰው አይደለህም እኮ ትልቅ ሰው ነህ። ታውቃለህ፣ ታስበዋለህ ግን የምታገብረው አይነት ሰው አደለም። እንዴት ነው ከረ እንዴት ነው ማለት ነው ሱ ለፍቅር ንጉስ ይንበረከካል አደለ አንድ አንተ ታራሱ። እኔ ለአንቺ ልንበረከክ፣ ዘመኔ ሙሉ ልንበረከክ ችግር የለውም። በጣም ነው የምትንበረከከው ለዛ ነው ለእኔ ለፍቅር ስለተንበረከክ አልፈ የንቀት ጥግን ያሳየኝ እኔን። አልፈ ወንድም ላይ እየሰነዘርከው ምንም ሳያደረግ ለዛውም እኔን እየተጫነ እንኳን ታረቁ እያለ የሚቆጣኝ አለች። አንተ ምንም የወንድምነት ጥግ አይገባ። ምንም ወንድም አለ አይደል፣ ግን አይገባህም። የወንድምነት ጥግ አንተ እሱ ላይ ስትዘነዝር እንደዛ ነው የተሰማኝ። እኔ ላይ ስትዘነዝር እንደዚህ አልተሰማኝም። እንደዛ አይነ ያብጡ እንደዚህ አልተሰማኝም። ኖርማል ነበር ለእኔ በደም ፊልም እታደርገው በምትወደው ሲመጣ፣ እሺ ምንም እዚህ ይቀበልሻል። ትእዛዝ አይደለም አምነህበት ፍቅር ተጠይቀው። እምነቱ ለራሴ ነው አይደል ያልችኝ ግን ተቀብያለሁ። ስለዚህ ምንም ነገር አድርግ ብትይኝ ይቀበልሻል። ጨረቃንም ይዘና ብትይኝ ላንቺ ስላድርገው ይሁን። ፍቅር የሚወራ አይደለም እንደዚህ ነው። በእንትን በምላስህ መጀመሪያም ደልለህ ያለ ነገር ውስጥ እንድትገባ ያረከኝ እንዳምንህ ያረከኝ በዚህ ምላስህ ነው ኑረው ለአንቺ ስል ምንም ነገር ሆኖ አላደረም ትለው። ቤተሰቤ ጫፍ ላይ አትድረስ፣ የመጀመሪያና የመጀመሪያ ነገር። ሁለተኛ ነገር ደግሞ እግሩ ላይ ተደፋና ይቅርታ ጠይቀው። ይሄን ይህን ማድረግ ካልቻል ቀርሳ ተቀበልኩ አልኩሽ። በቃ ሰሰርቻለሁ። በቃ አትፍቼ ሊሆን ይችላል። ማጥፋት እኮ ማለት ማለት ነው። ይቅርታ ተጠይቀዋለህ። ከዛ በኋላ ግን አጠገቡ እንደማትደርስ ከዚህ በኋላ ቀልድ ይገባል። ለምን እንደዚህ ምታከብ እኔ ሁን ብዬ ነው እንዴ? እሱ ጋር የምገባው ነው? ቆይ እሱ ጋር የምጣው ሁን ብዬ ማን አስገድዶ ነው? ካንቺ ጋር ያለው ነገር በቃ እንዴ አልፈልግም ነው፣ ሌላ ነገር ምናምን አልፈልግም። አትፈልግ፣ ዘመንን ሁሉ አትፈልግ። እሱን ደግሞ እኔ ፈልጋለሁ። ለኔ ካስፈለገኝ በቂ ነው። አሁን ይሄ እንዲህ እንዲህ ነው ምናምን አስረዳው እስኪ፣ ደክመኝ ልቤ፣ እስኪ ደክመኝ ድረስ አስረዳው። አሁን ባስረዳህ የሚገባ ሰው አይደለ። አንተ ያልከውን ነገር ብቻ የምትቀበል ሰው ነህ። አንተ ብትሆን ማይዘው አታደርገውም። ቶዬ መታወቅ ቦታ ሞት ተኝቷል። ሄደህ ጠይቀኸዋል አልጠየቅኸውም? እሱ ግን እኔም ጭምር እንድመጣ ነው ያደግ እስቲ ልእንደዚህ እየበደልከው እንኳን ቅን ልብ ነው ያለው። ይሄ ደግሞ አንዳንዴ ከፈጣን የሚሰጥ ነው፣ ዝም ብለህ ሰርታ የምታመጣው ነገር አይደለም። ግን አመለካከትህን አስተካ መቶ ፐርሰንት የምነግርህ ዛሬ አይደለም ነገ ከነገ ወዲያ ምንም አይነት ነገር ይፈጠር፣ አምነህ መቀበል ከቻልክ እየመረረ ቢዋጥ ንተ ንክ መቀበል ከቻልክ ተቀበል። ከዛ ውጭ ግን ይቅርታ ጠይቀህ የሚባል ነገር የለም። ወላሂ አይቻልም፣ ማርያምን አይቻልም። ቤተሰቦቼ ይቅርታ ደረቅነሽ በሉኝ የፈለጋችሁት። ለዛውም ሲያንስ ነው ለሰነዘርክበት ጎንበስ ብለህ ሲጀመረ እሱ ቢያደርገው ነው ብያለው። ለአንተ ክብር አይደለም። እኔ ደግሞ አይመጣነኝም እያልኩሽ ነው። አንቺ ስለፈለግሽ ብቻ አይደረግም። አብረ እንድንሆን ማፈልግ ከሆነ እጨርሻለሁ ይባል ነገር የለም። ምንም የምትጨርሱት ነገር የለም። በቃ ዝቅ ማለትን መልመድ መቻል አለበት። ዝቅ ማለትን መልመድ መቻል አለበት። ተውዬ የምር ዝቅ ማለትን መልመድ መቻል አለበት። ጨረሰ እኮ እኔ ግን አልተዋጠልኝም። ችግር የለም እኔ አልተዋጠልኝም። አይ ተመልካቾቻችን እንግዲህ በቃ ከዚህ በላይ ምንም አስፈላጊ አይደለም። የሰው ልጅ ደግሞ በአሰበው ልክ አይሄድም። ስሜታዊ የሚሆናል ሊናደዳለን ምናምን ነገር ሁሉ ብሎ ያደረገው ነገር አይደለም። ከዚህ በፊት ስንናስተውቅ የለንም። አንድ ያገናኘን ነገር በሰሊና ጉዳይ ነው። ሰው ደግሞ በሚወደው ነገር ሲመጣበት ስሜታዊ ሊሆን ይችላል፣ ሊከፋው ይችላል። ምናምን ነገር በቃ እንረዳውን ነው እናልፈዋለን ሲቀጥልም ደግሞ በቃ ዋናው ነገር መጸጸቱ ነው ያጠፋውን ነገር ማወቁ ነው። እዚህ ካወቀ ያን አላስፈላጊም አይደለም። የሚሰገደው የሚወረደውም ጎንበስ የሚባለውን ለፈጣሪ ነው የሚያሳወች ነው። ስለዚህ ኖርማል ነው። በቃ ሰሉም በጣም ንዴት ላይ ስለሆነች ነው እንጂ ትረሰዋለች። ከዚህ በኋላ ብቻ ግን ተመልካቾቻችን፣ እስካሁን ድረስ አብራችሁ ስለነበራችሁ በጣም ነው የምናመሰግናችሁ። እኛ ካሜራ ውስጥ ጀርባ ደግሞ የምንጨርሰው ነገር እንጨርሳለን። አዲስ ነገር ካለ እናሳውቃችሁ። ብቻ አውሪያቸው ነው። እሺ፣ ሰላም ቆዩ ቤተሰቦች።